አነጋጋሪው የሰርግ ጥሎሽ በዲኤምቪና አካባቢው ላላችሁ ኢትዮጵያውያንና ኤርትራውያን የማክበር ሰላምታችንን እያቀረብን ታሪካዊ በሆነው የሰርግ ዋዜማ ላይ ትታደሙ ዘንድ ስንጋብዛችሁ በታላቅ ደስታ ነው ሙሽራው ለሙሽሪት ያዘጋጀው አስደናቂ ጥሎሽ ምን ይመስላል መጥቶ ማየት ነዋ ፈጽሞ አይቀርም በዓለም ሁሉ ውድ ከተባለው በላይ ተወዳዳሪ የሌለው የሰርግ ጥሎሽ ጽልመተ ጸዳል የእግዚአብሔርን ዘላለማዊ አጀንዳና ወቅታዊውን የልቡን ሐሳብ ፍንተው አድርጎ የሚያሳይ በልዩ የትወና ጥበብ በመስኪዎስ መልአኩ ዳይሬክት ተደርጎና ተዘጋጅቶ በኢትዮጵያ ዓለም አቀፍ ወንጌላዊት ቤተ ክርስቲያን ዋሽንግተን ዲሲ ለእይታ የሚቀርብ ልዩ ተውኔት። ጽልመተ ጸዳል። እኛ እርስዎን ጋበዝን፣ እርሶ ደግሞ ረጆን ይጋብዙ። አይቀርም። ሴፕቴምበር 6 224 ከሲክስ ፒኤም ጀምሮ አድራሻውን በስክሪኑ ያገኙታል አነጋጋሪው የሰርክ ጥሎች ጽልመተ ጸዳል